ዲክታተር ነው የሚለው አካባቢውን በመረበሽ ይከሰዋል። ኢሳያስን ምዕራባውያን ሊያደርጉ የሚችሉት አብይን ከኢሳያስ መነጠል እንጂ ኢሳያስ ላይ ጫና ማሳደር አይቻልም። ከፕሪቶሪያው ስምምነት ጀምሮ ጌታቸው አብሮ መስራት ይፈልጋል ከፌዴራል መንግስት ጋር። ደብረ ጽዮን በግል ቂም ያላቸው ይመስለኛል ከአብይ ጋር። አብይ እንደዚህ የደብረ ጽዮን ይሄ ያመል አሁን አይደለም የጀመረው። በመለስ ዜናዊ ጊዜ እንደዚያ ነበር። እኛ ሳንሆን ችግር የፈጠርነው የኢትዮጵያ መንግስት የባህር ወደብ ወደብ ወይ በዲፕሎማሲ ወይ በጦርነት አገኛለሁ የሚል አዋጅ ማወጁ ነው አካባቢ እየታመሰ ያለው እንጂ እኛ የትግራይ ግዛትን ተቆጣጥረናል የሚላለ። ቶ ሰላምታችን በያላችሁበት የዓለም ዳርቻ የደረሳቸው የተወደዳቸው የአንድ ሀፍታ ቤተሰቦች ከአንዳፍታ ወደ እናንተ የሚደርሰውና ከአማር መኮንን ጋር በመሆን የምናዘጋጀው የአንዳፍታ ትንታኔ ዝግጅታችን ጀምሯል። ወቅታዊ ጉዳዮች ላይ እናተኩራለን። በተለይም ደግሞ የአሜሪካው አምባሳደር አርቪ ማሲንጋ በትግራይ ቆይታ አድርገዋል። ሽሬ ከተማ ላይ ከህወሓት የጦር አዛዦች ጋር፣ ከህወሓት አመራሮች ጋር እንደዚሁም ደግሞ ተፈናቃዮች እንደጎበኙ ሪፖርቶች ወጥተዋል። በዛሬው ዕለት ደግሞ በአዲስ አበባ በአሜሪካ ኤምባሲ ግቢ ውስጥ ከትግራይ ጊዜ ያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ጋር ተነጋግረዋል። በተለይም ደግሞ ከወልቃይት ጋር በተያዘ ከተፈናቃዮች ጋር በተያዘ ልዩ ትኩረት አድርገው እንደተወያዩ ሪፖርቶች ወጥተዋል። ከዚህ በተጨማሪም እርቪን ማሲንጋ ሽሬ በነበራቸው ቆይታ አንዳንድ የህወሓት የጦር አዛዦች ከሻዕቢያ ጋር የጀመሩትን ግንኙነት እንዲያቆሙ እንዳስጠነቀቁ የሚገልጹ የዲፕሎማቲክ መረጃዎች ተሰምተዋል። ከዚህ በተጨማሪም የህወሓት አክቲቪስቶች እና አንዳንድ የህወሓት አመራሮች እንግዲህ ወደ ኤርትራ ስራ የመሄዳቸው ነገር አሁን በስፋት እየተነሳ ይገኛል። ይህንንም ጉዳይ እናነሳለን። አብራችሁን ቆዩ። የትግራይ የፖለቲካ ትኩሳት የሀይል አሰላለፍ ለውጦች እየታየበት ቀጥሏል። ጌታቸው ረዳ በይፋ የፌዴራል መንግስቱ ጋር የወገኑ መስሏል። የሚሰጧቸው ቃለ መጠይቆች እንደዚሁም ራሱ የትግራይ ክልል ሰላምና ጸጥታ ቢሮ አሁን ጌታቸው ረዳ ከብልጽግና ጋር ከወገኑ በኋላ የሚል ቃልን ተጠቅሞ መግለጫ ማውጣቱን ከዚህ ቀደም እንግዲህ በዘገባችን ጠቅሰን ነበር። እንግዲህ ጌታቸው አሰላለፋቸውን አዙረው ወደ ፌዴራል መንግስቱ ሄዷል። በአንጻሩ ህወሓት ደግሞ ወደ ኤርትራ መንግስት ወደ ሻቢያ እየሄደ ይመስላል። ይህንንም የሚገልጹ መረጃዎች ይወጣሉ። ባለፈው ሳምንት መጀመሪያ ላይ ጌታቸው አሰፋ የህወሓት ከፍተኛ አመራር እንግዲህ አስመራ መግባቱን የሚገልጽ መረጃ በዩኤምዲ ሚዲያ በኩል ተሰራጭቶ ነበር። ከዛ በተጨማሪ ከሰሞኑ ደግሞ አንድ የህወሓት የፕሮፓጋንዳ ግለሰብ ስታሊን ገብረስላሴ የተባለ ግለሰብ ማህበራዊ ሚዲያዎች ላይ ይታወቃል። አስመራ መግባቱ እንግዲህ ሲያነጋግር ነበር። በእርግጥ ይሄ የግንኙነታቸውን ደረጃ ያሳያል አያሳይም የሚለው በጥያቄ ምልክት ውስጥ የሚቀመጥ ቢሆንም ሻቢያና የህወሓት አመራሮች ግን ግንኙነት መጀመራቸውን የሚገልጹ ሪፖርቶች ማጠንከራቸውን የሚገልጹ ሪፖርቶች በስፋት እየወጡ ነው። ይህ በሆነበት ሁኔታ ነው እንግዲህ አርቪን ማሲንጋ ሽሬ ከተማ የተከሰቱት። ለምን ሽሬን መረጡ? ለኤርትራ ቅርብ በሆነ አካባቢ ላይ ለምን ያችን ስፍራ ለጉብኝታቸው መረጡ? የሚለው ጥያቄ የሚያጭር ቢሆንም በዚያ ግን በውይይታቸው ያነሷቸው ጉዳዮች ምን ምንድን ናቸው የሚሉትን እንዳስሳለን። የጉብኝታቸው ዓላማ በተለይም ህወሓትና ሻዕቢያ የጀመሩትን ግንኙነት እንዲያቆሙ የሚጠይቅና የሚያስጠነቅቅ ነው የሚሉ ሪፖርቶች ተሰራጭተዋል። የእርቪን ማሲንጋ ጉብኝት እንዴት አዩ? የአሜሪካ ኤርትራ ላይ ያላት አቋም የታወቀ ነው። በተለይ በጣም የሻከረው ደግሞ ከባድመ ጦርነት በኋላ ነው። እነ ሱዛን ራይስ ኢሳያስ አፈወርቂ ቀጥታ እነ ሱዛን ራይስን የሚዘልፉበት ንግግር ታገኛለህ እዛ ጋር። እነ ሱዛን ራይስ ደግሞ በተባበሩት መንግስታት የጸጥታው ምክር ቤት የነበራቸውን እንትን አምባሳደር ነበሩ የአሜሪካ ና እሱን ተጠቅመው ኤርትራ ላይ ጫና በማሳደር ይታወቃል። ይታወቃሉ ባድመ ጦርነቱ ከቆመ በኋላ እንዴት ቀጥሎ ያለው ነገር እንዴት ተፈታ በሚለው ነው በአብዛኛው ጥሎ የተፈጠረው። ይህንን ፕሮፌሰር ክላፋም በደንብ አርገው አስቀምጠውታል እዚያ ግን፣ ለኢትዮጵያ ለኤርትራ ያለው የአሜሪካ መንግስት አመለካከት የታወቀ ነው። ዲክታተር ነው የሚለው አካባቢውን በመረበሽ ይከሰዋል ኢሳያስን ከዛ አልፎ ከአብይ መንግስት ጋር አብይ ወደ ጠቅላይ ሚኒስትር ከመጡ በኋላ እና የማማቶ አምባሳደር የማማቶ ሁለቱን ለማስታረቅ ደግሞ ጥረት አድርገው ነበረ። የሚቀየር አካባቢው የሚቀየር የለውጥ ሽታ ስለመጣ፣ እዚህም ሱዳንም ስለመጣ ያንን አሜሪካኖቹ በነሱ ምስል እነሱ በሚፈልጉት የእነሱን ኢንተረስት በሚያስጠበቅ መልኩ ለመቅረጽ ሙከራ ሲያደርጉ ኢሳያስ በተቃራኒው የኢሳያስ የፎርማጆና የአብይ ትራዮ ጥምረት የሶስት ጥምረት ብለው ኢሳያስ መጀመሪያ ጥሩ አመለካከት ነበራቸው፣ የሚስተካከል ነገር ያለ መስሏቸው። በኋላ ግን አብይ ኢሳያስን ወደ ራሱ ከመሳብ ይልቅ ኢሳያስ ነው እየሳበ ያለው፣ ሶማሌን ፎርማጆንም አብይንም እየሳባቸው የአፍሪካን ቀንድ በሱ ምስል በዚህ በአምባገነን ምስል በሰብአዊ መብት ረገጣ ምስል በማፈን በመሰወር ለምሳሌ ጀነራሎች አሉ ተቃውሞ አንድ ጊዜ አስራ አምስቱ ነው ምናምን የሚባሉ ደብዛቸው የጠፋ የሃይማኖት አባቶች አሉ። ደብዛቸው የት እንደማይታወቅ ኤርትራ በዚህ በጣም ነው የምትታወቀው። መታሰር ሳይሆን የታሰሩ ሰዎች የት እንዳሉ አይታወቅም። አብዛኛዎቹ በግለሰብም ደረጃ በወታደራዊ ኃላፊም ደረጃ በሃይማኖት አባትም ደረጃ በሃይማኖት ተከታዮችም ደረጃ እና ብዙ መግለጫ ያወጣና አሜሪካ ጥሩ አመለካከት የላትም። የተወሰነ ጊዜ ነበረ በማቶ ጊዜ ከዛ የነ አብይ ጥምረት እንትን ሲባል ኢኮኖሚክስ ትዝ ይለኛል። ያን ጊዜ ያወጣው ጽሁፍ አሁን ኢሳያስን ማስወገድ ከባድ ነው። አንድ ቫያብል ተቃዋሚ ቡድን የለም፣ ኤርትራ ውስጥ ተቃዋሚ ከእሱ በተቃራኒ የሚያስብ ሰው እንዳይኖር አድርጎ ሙልጭ አርጎታል። ኤርትራን በወታደሩ በኩል ትንሽ ንቅናቄ ነበር፣ እሱን አዳፍኖታል። በኢኮኖሚ ጫና እንዳናደረግበት ይህን ያህል የተሳሰረ ኢኮኖሚ የለው የላትም። ኤርትራ ከዓለም አገር ጋር ከዓለማት ጋር ያው ጫና እየፈጠሩ እንትን ዲል አንዳንድ አሉ። ሪሚታንስ ለምሳሌ ወደ ሀገር ውስጥ የሚላ ገንዘብ ላይ ይሞክራሉ አውሮፓዎች፣ ምንም ግን እዚህ ቤተሰብ እየታሰረ ቤተሰብ ስለሚያስፈራራ ውጭም ያለ ሰርቬላንስ ስላለ ብዙም ተጽዕኖ ማሳደር አልችልም አንችልም ብሎ አንድ ኢኮኖሚክስ ጋዜጣ ላይ ትዝ ይለኛል። ምዕራባውያን ሊያደርጉ የሚችሉት አብይን ከኢሳያስ መነጠል ነው እንጂ ኢሳያስ ላይ ጫና ማሳደር አይቻልም። ከህዝብ የሚነሳ ተቃውሞ የለም እንዳንደግፍ እዚያ ሀገር ውስጥ ተቃዋሚ ግሩፕ የለም እንዳንደግፍ ከወታደሩ የሚነጫነጭ ምናምን የለም ሁኔታም ሊያስቡበት ይችላሉ የለም ከዓለም አስወግደ ነው በተባበሩ መንግስታት ተገሎ ምናምን ብሎ እንዲገለል አድርገ ነው ኖሯል ስለዚህ ኢኮኖሚው ያልተሳሰረ ሀገር በደንብ ሊኖር ይችላል ከኛ ውጭ ሳይተባበር ከአለም ጋር ስለዚህ እሱ ማድረግ ምን ማድረግ ስለማንችል እድሜ ይፍታ ወይ እሱን ጉዳይ ይገርመኛል እስካሁን ሳስበው ጽሁፍ እድሜ ይፍታው ወይ ሰምቲንግ ሀፕን ሊያደርግ ይችላል ወይ እድሜ ይፍታው እና ማድረግ የምንችለው ግን አብይ እንደዚህ አይነት ቅንጦት የለውም ሰፊ ህዝብ ነው ያለው ብዙ ወጣት አለ መነሳት የሚችል ተቃዋሚዎች አሉ ሀገር ውስጥ ማስነሳት የሚችል አለም አቀፍ ላይ ብድር አለ፣ ከአይሜፍ ከወርልድ ባንክ ግንኙነት ያለ ነገር አለ፣ እና አጎ አሉ ወደ ውጭ የሚላክ እንትን አለ። ኢትዮጵያ የተሳሰረ ነው ኢኮኖሚያ። እዛም ላይ ተጽዕኖ ማሳደር እንችላለን፣ ውስጥ ያለ ፖለቲካም ላይ መስራት እንችላለን። ስለዚህ እነዚህን ተጫናዎች ተጠቅመን መነጠል እሱ ተሳክቷን ይመስለኛል። በኋላ የኢኮኖሚስት ላይ ስንሰራ እዚህ አይደለም እዚህ ዩቲብ ላይ አይደለም ሌላ ቦታ ስንሰራ ይሄ ነው ዓላማቸው። መጨረሻ ላይ ሊነጥሉት ይችላሉ የሚል ግምት ነበረኝ። እንደተባለው መጨረሻ ላይ ተጣልተዋል ሁለቱ ናው። የማሲንጋን ጉብኝት ስናይ ዋና ሊሆን የሚችለው ይሄ ነው። አሁን ማለት የትግራይ ኃይሎች ከኤርትራ ጋር እንዳይሰሩ ማገር ነው ሊሆን የሚችለው። ማገር ሳይሆን ያስፈራሯሉ ሊሉ ይችላሉ አብራችሁ ከሰራችሁ ከእኛ ትነጠላላችሁ፣ ከምዕራባውያን እርዳታ ምናምን ሊሉ ይችላሉ። ሌላም የዲፕሎማሲም ጫና ሊያደርጉ ይችላሉ። በዋነኝነት ግን አብሮ እንግዲህ ቀደም አንድ ያነሳሃት ነገ ጉዳይ አለች ። ጌታቸው እንትን ጋ ገብቷል ብለሃል፣ ፌዴራል መንግስት ጋር እነዛ ሻዕቢያ ጋር ገብቷል። እኔ የማየው ግን ከፕሪቶሪያው ስምምነት ጀምሮ ጌታቸው አብሮ መስራት ይፈልጋል ከፌዴራል መንግስት ጋር። እኔ ግምቴ ሳይሆን አስር ጊዜ ነው የተናገረው። ፈራሚ ነን፣ አንድ ፓርትነር ነው። እዛ ፈራሚ ላይ በዛ በተቃራኒ የፈረመው ፌዴራል መንግስት ነው። ከእሱ ጋር ካልሰራን ከማን ጋር እንሰራለን? ከፌዴራል መንግስት ጋር ካልሰራለን የእነዚህ ሁሉ ነገሮች ተፈናቃይ መመለስ፣ ዲዲአሩ፣ ምኑ ምኑ እንዴት ነው ከፌዴራል መንግስት ጋር ሳንነጋገር መስራት የምንችለው ያኛው ቡድን እሱ በግልጽ ነው የሚናገረው፣ የኛ ቡድን መስራት ይፈልጋል፣ በድብቂም ይመጣል። እዚህ ከመጡ በኋላ ነው እንደ ጋዜጠኛም እንደምንም የሚደርሰው ለሁሉም። ደብረጽዮን መጥተዋል፣ ታደሰ ወረደ መጥተዋል፣ ሌሎች መጥተዋል። ወልቃይትም ሲሄዱ ሸፍነው ይሄዱና እንዳይታወቅ፣ ግን የሆነ ይወጣሉ። ጀነራሎች ጎበኙ ምናምን የሚል ፊት ለፊት አይፈልጉትም፣ እንደ ከሃዲ ስለሚያስቆጥራቸው ግን ሌላ አማራጭ የለም። ያንን እየሞከሩ እየሞከሩ ሄደው አሁን መቃቃሩ ሲበዛ ወደ ኤርትራ ፊታቸውን አዞረዋል። ይሄን ከምንድን ነው የማየው? አንደኛ ከፐርሰናል ነገርም አለው። ፐርሰናል ምልህ ደብረ ጽዮን በግል ቂም ያላቸው ይመስለኛል ከአብይ ጋር፣ አብይም እንደዛው። እንዴት ብዬን የማስበው ደብረ ጽዮን ተመርጠው አብይ አልፈልግም ብሏል። ቦታውንም ይፈልጉት ነው። በትክክል ያው ሲፋለሙ የሚኖሩት ለዛው ነው። ደብረ ጽዮን ባይዘወይ የደብረ ጽዮን ይሄ ያመል አሁን አይደለም የጀመረው፣ በመለስ ዜናዊ ጊዜም እንደዛ ነበር። ረጅም ነው አልፈልግም ብለዋቸዋል። ይሄ አንድ ቂም ነው። በአቢ በኩል ደግሞ የጠቅላይ ሚኒስትር አቢ በኩል ደብረ ጽዮን ሸውደዋቸዋል የጦርነቱ መጀመሪያ ጊዜ ቢሊየን ብር አራት ቢሊየን ብር እንዲልኩ አድርገዋቸዋል። አስተካከላለሁ ምናምን ብለው ምናልባት እሱ ቂም ተይዞ ይሆናል። ሌላኛው ቂም የማስበው ከጌታቸው አሰፋ ጋር ነው፣ ከደህንነቱ ጠንገ። ምክንያቱም አሰቃይቷቸዋል። እሱንም ለማንም በአብዛኛው የደመቀ መኮንን መኖር ይመስለኛል፣ ነገሩን እንትን እንዲ ያደርገው እንጂ በፊት ለፊት እንደነገሩን ከሆነ ከደህንነት እየተደበቁ ይኖሩ ነበር። አሜሪካ ሁሉ ሄደዋል። ድብ እና ያ የግለሰብ ቂምም አለበት ብዬ ይወስዳለሁ። አንዳንድ ጊዜ ያ ቡድን በዛ በኩል የተሰለፈው ከአብይ ጋር የግለሰብ ቂም ያለበት ነው። አብይም ለዛ ሰዎች አይፈልጓቸው የሚል አለብኝ። ግለሰብ ቂም ግን ለፖለቲካ ትንታኔ አይመችም። ስለዚህ ወደ ሀሳብ ብንሄድ የአሁን ማሲንጋ እያደረጉ ያሉት እነ ደብረ ጽዮን እነ ጌታቸው አሰፋ እነ ሞንጆሪ ነው። አብይ ይህ እናንተ ቡድን አልፈልግም ብሎ ከጌታቸው ቡድን ጋር ነው መስራት እንፈልጋለን ስላለ አብይን በግድ ከኛ ጋር እንዲሰራ እናረገዋለን የሚል ካልኩሌሽን ውስጥ ገቡ። በእኔ እምነት በግድ እንዲሰራ እናረገዋለን። ያን ጊዜ ስለ ተኮረኮምን በጦርነቱ ደካማ ስለነበርን ነው ትንሽ ትንፋሽ እንሳብና ዲዲያሩን እናዘግጅ፣ ወታደሩ እዛ ይቀመጥ፣ እነን መሳሪያዎች እናስረከብ። ከባድ መሳሪያ ላስረከቡበትም አለ፣ ያስረከቡበትም አለ። ተፈናቃዮች መያዣ የሆኑ አይመለሱም። ከዛ ከኤርትራ ጋር ግንኙነትን መስረት። ለምን በፊት የተጠቃ ነው፣ አንድ በቡድን ደረጃ ካየው ሶስት ለአንድ ነው የተጠቃ ነው። አሁን ቢያንስ ከአንዱን ወገን አስወግደን ከኛ ኤርትራን ከኤርትራ ጋር መጣመር እንችላለን። አንድ ከአሰላለፍ አንጻር ካየው ኃይላችን ይበረታል። ኤርትራ የሎጂስቲክ አቅም ሊኖራችን ባህር አላት፣ የባህር አላት መሳሪያ ሊያገኙ ይችላሉ። የአገልግሎት አቅርቦት መስመር ደግሞ ወሳኝ ነው፣ ለጦርነትም ቢሆን ለሌላም ነገር ግን ከዛ መውጫም እናገኛለን ብለው የሚመኙም አሉ። የባህር መውጫ እናገኛለን ብለው እንደ ሀገር የሚያስቡ ማለትም ትግራይ ሀገር ትሆናለች ብለው የሚያስቡ መጨረሻ ላይ አንድ ከአሰላለፍ አንጻር ሁለተኛ ከመከበብ አንጻር ከሴጅሜንታል ድሮ ተከበን ነው የተጠቃ ነው፣ በአማራም በፋርም በትግራይም በኤርትራም። አሁን አንዱን ቢያንስ ከጀርባችን ላይ እናስወግዳለን። ኤርትራን ኤርትራውን አጋራችን ከሆነች አንከበብም። ጦርነት ሲገፋብን ወደ ኤርትራ ምድር መሄድ እንችላለን፣ ስናጠቃ ወደዚህ መምጣት እንችላለን። ስለዚህ ትንፋሽ እናገኛለን ስሌት ነው። በዋነኝነት ደግሞ አሰላለፋችንን እንደዚህ ካደረግን የመደራደር አቅማችን ከአብይ ጋር ይጨምራል። እንደ በፊቱ ደብረጽዮን አልፈልገም ሊለኝ አይችልም። አንዳንዱ ነገር ስታይ እውነትም እየተሳካላቸው ነው ወይ የምትለው ማሲንጋ ሲሄዱ እንትናን ነበር አናገረው የመጡት። ብዙ ጊዜ ጌታቸው ረዳል አይገናኙ ነበር። አሁን ያኛው ቡድን ፓወሩን ያዙ ስላወቁ ነው። ይህንን ስለፈነቀለው ከመቀሌ ወደ እዚያ ለመናገር ይሄዱት እና ማሲንጋ ይሄ ሁሉ ስሌት ውስጥ አንድ በይፋ የተነገረን እኛ ተፈናቃዮችን ይመልሱ የሚለው ነው። አሁን በጌታቸው ረዳ ማሳበብ አይቻልም፣ ከሁን በኋላ ነቅሎ መጥቷል። ምዕራብ ትግራይን እንደሱ እንደሚሉት ምዕራብ ትግራይ ወይም ተፈናቃዮች ጠለምትናንትን ራያ ትንሽ ስለተመለሱ፣ ምዕራብ ትግራይ ግን እንዳይመለሱ ያደረገው የጌታቸው ረዳ ነዝላልነት፣ የተዝረከረከ አሰራር ነው ሲሉ ነበረ። አሁን ጌታቸው ጋር ማሳበብ አይቻልም። ስለዚህ መልሱ ብለቸዋል። ማሲንጋ የመጀመሪያ እንትናችን እንደዚህ ማናቸው፣ ታደሰ ወረደ አላማችን መጀመሪያ ተፈናቃይ መመለስ ነው፣ ከዛ የትግራይን ግዛት ማስመለስ ነው። እናያለን። አሁን ካሁን በኋላ ማሳበብ ስለማይቻል ከአሁን በኋላ ራሳቸው የሚጠየቁት በተለይ በዚህ በጠለም ተፈናቃዮች ጉዳይ ራሳቸው ጀነራል ታደሰ ወረደ እንደነበሩ ጌታቸው ረዳም ከዚህ ቀደም ተናግረው በቃለ መጠይቃቸው ኃላፊነቱን የሚወስዱት በሳቸው የስራ ድክመት እንደሆነ ሲናገሩ ነበር። ከዚም በተጨማሪ ህወሓት ውስጥ ያለው ክፍፍል በራሱ ተፈናቃዮች እንዳይመለሱ እንዳደረገም ነው የሚነገሩ። አንዳንዶቹ እንደ መያዣ የሚጠቀሙበታል። አሁን ጌታቸው ረዳ መጨረሻ ላይ ያሉት ነገር አለ። አሁን ትንሽ ቆይቷል። እስካሁን ድረስ እኔ ሰበብ ነበርኩ፣ እስቲ አሁን ደግሞ እኔ ወጥቻለው፣ እናያለን ምዕራብ ትግራይ ሲመልሱ የሚል ተናግረዋል። ሁላችን ማብረም ይሆናል። አንደኛ ሰሊጡ ነው የሚፈልጉትም ሲሉ እሱን ኤንፋሳይዝ አድርገው ተናግረዋል። አንደር ላይን አድርገዋል። ማሲንጋ ማሲንጋም እንደዛ ብለዋል። ሁለተኛ ዋና አላማቸው የሚመስለኝ ከኤርትራ ጋር የሚደረግ ግንኙነት ቀጠናውን ይረብሻል። ከአሜሪካ ኢንተረስት አንጻር ነው የሚያዩት እነሱ ጠቃሚ አይደለም ብለው ስለሚያስቡ እሱን የሚያስጠነቅቋቸው ይመስለኛል። ሶስተኛ፣ በአሜሪካ ምክር ቤት በቀደም ዕለት ይሄ ሁሉ ውዝግብ ይሄ ሁሉ ቴንሽን እየመጣ ያለው ሪፖርት ቀርቦ ነው ስለ ሰብአዊ መብት እንትን ሲቀርብ እየመጣ ያለው የኤርትራ ወታደሮች ከትግራይ ግዛት ስላልወጡ ነው የሚል ሪፖርት ቀርቧል። ኤርትራ መልስ ሰጥታለች። ስለዚህ ድኛ ሳንሆን ችግር የፈጠር ነው የኢትዮጵያ መንግስት የባህር ወደብ ወደብ ወይ በዲፕሎማሲ ወይ በጦርነት አገኛሉ የሚል አዋጅ ማወጁ ሆኖ አካባቢው እየታመሰ ያለው እንጂ እኛ የትግራይ ግዛትን ተቆጣጥረን አለም የሚል አለ። የራሳችን መሬት ነው ነው የሚሉት እንደዛ ነው የሚሉት ማሲንጋ፣ ይህንንም የሚያነሱ ይመስለኛል የአሜሪካ አቋም ነው እዛ ከቀረበ ሴናተሮቹ ካቀረቡት፣ እዚህም ያ ሁኔታ የሚፈታበትን ጉዳይ እንዴት ውስብስብ እንደሚሆን ይታየኛል። አሁን ከኤርትራ ጋር እየሰሩ አሉ የሚባሉ አካላት ከትግራይ ግዛት እንዴት ነው ውጡ የሚሏቸው? ድምጻቸውን ቀንሷል ላይ ተኮነ አሁን በፊት የኤርትራ ወታደሮች የአማራ ታጣቂዎች ነበር የሚሉት፣ አሁን ወልቃይት የተራያ ና ጠለምት ላይ ያተኮረ ነው እንጂ የኤርትራ ወታደሮች የተቆጣጠሯቸው ቦታዎች ሲጠይቁ አይታይ እና ከአሰላለፍ ደረጃ ይሄ ነው የማሲንጋ ጉብኝት አንድምታው የሚመስለኝ ከኤርትራ ጋር ካለ ግንኙነት ከዛ ከተፈናቃዮች መመለስ ከዛ ዋና ችግር የሆነው የኤርትራ ግዛት መያዝ ነው የሚለውን የአሜሪካን አቋም ለማስረጽ ይመስለኛል። እና በትልቁ ግን ካየኸው ከኢሳያስ ጋር ያለ ቆይቶ አልከሻከረ ከአሜሪካ ጋር ያለ ግንኙነት እሱን አያዋጣችሁም የሚሏቸው ይመስለኛል። እንደዛ ብታደርገው አያዋጣችሁ የሚሏቸው ይመስለኛል ግን ምን አለ መሰለህ እንዲሁ ደምድሜ ቶታሊ እንዳልደመድም፣ ከኤርትራ ጋም እንዳልን ኤርትራን ከኢትዮጵያ ጎን የተሰለፈች የታረቀች ሲመስል ደግሞ አሜሪካኖቹ ቢያንስ ለመጀመሪያዎቹ ጦርነቱ ከተጀመረ ጀምሮ ለመጀመሪያዎቹ ወራት ድጋፍ ሲያረጉ ነበር። ስጅል እንደሆነ እንደ ታቦርናጊ የትግራይ ኃይሎች ወደ ኤርትራ መተኮሳቸውን ነበር ሲተቹ የነበሩት እንጂ ኤርትራ መመለሱን አልነበረ። ትንሽ ቆይተው ሳይሁት የሰብአዊ መብት ጥሰቱ ከዛ ጦርነቱ ቶሎ አለመጠናቀቁ ምናምን ነው እንዲዞሩ ያደረጋቸው ወደ ኤርትራ ላይ እንዲዞሩ እና ለመስራት ሞክረው ነበር አሜሪካኖቹ እና ሁኖስ አሁን ኤርትራን ከኤርትራ ጋር የትግራይ ኃይሎች ከኤርትራ ጋር እንዳይሰሩ ነው ፍላጎታቸው ብዬ ሙሉ ለሙሉ እንዳልደመድም፣ ከኤርትራ ጋር ስንሰራ የኢትዮጵያ ሰራዊት የኢትዮጵያ መንግስት ሲሰራ የደገፉበት ጊዜ ነበርና፣ ሀይል ሚዛን አይተው ትግራያን ሀይሎቹ አይ እናንተን ጥቅም እናስከብራለን በኋላ አካሏቸው በአይን ሚዝ ካላቸው ሚዛን ብቻ ነው ብለህ ነው። አሁን ያ የነበረው መጀመሪያ ላይ አይተው ከሆነ እንደውም የአሜሪካ መንግስትም እኮ ድጋፍ የነበረው ነው የመጀመሪያዎቹ የጦርነቱ አንድና ሁለት ወራት። ከዛ በኋላ ግን የሚፈጸሙ በጦርነቱ የሚፈጸሙ ወንጀሎች የመጨመራቸው ሁኔታ አይመስልህም? እሱ ነው የቀየረው። ግን ልልህም የፈለግኩት ምንድን ነው አይቶ ታሊክ ኤርትራ ጋር አይሰሩም እንዳልን፣ አሜሪካ ልትሰራችልም እንዳልን እዛች አካባቢ ኤርትራና ኢትዮጵያ ፍሬንድሺፕ እንትናቸው ጫጉላ ሽርሽር የነበረ ጊዜ ምንም አልመሰላቸውም ነበር መጀመሪያ አካባቢ እና ነገና ከነጎዳያስ ቶታሊ ከኤርትራ ጋር መስራትን እንደመርህ ነው የሚጠሉት ወይስ የሆነ ጥቅም ይከበራል ብለው ባሰቡ ጊዜ አብረው ይሰራሉ የሚለውን ለማስረገጥ ብዬ ነው። እና አይታወቅም፣ ነገም ከነጎዳያም ከነዚህ ከትግራይ ኃይላች ጋር እነዚህ ኤርትራ ከኤርትራ ጋር ሰርተን አሁን በኋላ ጥቅማቸውን ድሮ ህወሓት ያስጠብቅ እንደነበረው የአሜሪካን ጥቅም እዚህ በአፍሪካ ቀንድ አካባቢ ያስጠብቅ እንደነበረው ካመኑበት እና በኋላ ደግሞ ኢሳያስንም እኮ ልንጥለው እንችላለን ብለው ካሳመኑ፣ እንደዛ ስለሚጠበቅ ብለው ካሳመኑ አይዶን ሊሰሩ ይችላሉ ብዬ አስባለሁ። አሁን ባለበት ደረጃ ግን የሚሆን አይመስለኝም። ዋናው አላማቸው የማሲንጋ ጉብኝት ከኤርትራ ጋር ያለ ግንኙነት እንዳይቀጥል ለማድረግ ይመስለኛል። ያ የትግራይ ቡድን ምናልባትም እኛም ከነሱ ጋር ብታብሩ የእኛን ድጋፍ አታገኙ ሊሏቸው የሚችሉበት እድል ሰፊ ቢሆን ከዛ በተጨማሪ ግን በትግራይ ህዝብ ዘንድ በአብዛኛው ትግራይ የፖለቲካ ማህበር ውስጥም ቢሆን ቅቡልነት የሚያገኝ አይመስልም ከሆኑ የክልሉ ተቋሚ ፓርቲዎች የፖለቲካ ኃይሎች ክፉኛ ነው እየተቃወሙ የሚገኘውዲያስፖራም ተከፍሏል። ህዝቡም ላይ ያለው ስሜት በሻቢያ ወይም በኤርትራ ወታደሮች የደረሰበትን ያውቃል ና የመቀሌ ዩኒቨርሲቲ እያጠናው ጥናት አለ። ከዚህ አንጻር በራሱ ህዝባዊ ድጋፍ ሊያገኙ ይችላሉ የሚለው እጅግ አሳሳቢ ጉዳይ፣ ሌላ አብሮ የሚነሳ ጉዳይ ነው። ግን አክቲቪስቶቻቸው እንደዚሁም ደግሞ አንዳንድ አመራሮቻቸው ግን ወደ አስመራ ጎራ እያሉ እንደሆነ የሚገልጸው መረጃ ግን በቀላል ሊታለፍ የሚችል አይመስልም። እንግዲህ ከሁለት አንጻር ነው። አንደኛው ማየው በእርግጥም ብዙ ፍንጮች አሉ ይባላል። ፊት ለፊት በቪዲዮም በምንም በምንም አላየንም እንጂ የጀነራሎቹ መገናኘቱን አሉ ይባላል። ግንኙነቶች። ሁለተኛው ግን የሶማሌ ፕሬዚዳንት የከፍየሏ ጩኸት በላይ ነው እንዳሉት አብዲ ኢሌ አንዳንድ ጊዜ ሆን ተብሎም ድቤ የሚመታ ይመስለኛል። ቅድም ካልኩ አንጻር ከኤርትራ ጋር ግንኙነት መፍጠር ሌቨሬጅ ይሰጣል። አሁን ከመንግስት ጋር ለሚደረግ ድርድር፣ ከአቤ ጋር ለሚደረግ ድርድር ከጎናችን ሰው አለ፣ ከጎና እንደ ድሮ ተከበና እንጠቀም፣ መሸሻም አለን፣ ሎጂስቲክ መቅረቢያም አለን፣ ጦርም ካስፈለገ፣ ከዛ ደግሞ የውጊያ ሜዳም ካስፈለገ ካስፈለገ ምንሸሽበት ተራሮች ምና አሉ የሚለው መልእክት መተላለፍ ስለሚፈልግ አንዳንድ ጊዜ ይሄ ወሬ የመጣው ከቲፒኤልኤፍ ከራሱ ነው ብዬ አስባለሁ። ማሰብ አለብን እንደዛ። ቲፒኤልኤፍ ይፈልገዋል ወይ ደብረጨውን ቡድን ከሻቢያ ጋር ግንኙነቶች በጣም እየዳበሩ ነው መባሉን ሆን ብሎ እየለቀቀልን ቢሆንስ ግን፣ የሚልካቸው አክቲቪስትና እንትኖችን ብቻ ቢሆንስ፣ በትልልቅ ደረጃ ሳያደርገው ወሬውን ግን ይፈልገዋል ብዬም አስባለሁ። ለምን ግልጽ ለምን እንደሚፈለግ አይተነዋልም። አሁን የሚመልሱትን መልስ ብታይ፣ ፌዴራል መንግስት ጋር ለሚደረግትን የሚመልሱት መልስ ብታይ፣ ከምርጫ ቦርድ ጋር የሚመልሱት ዛቻም ብታይ፣ እንደዚህ ከሆነ እንደዚህ እናደርጋለን። ይህ ሁሉ የመጣው ከጎናችን አሰልፈናል የሚል መልእክት ለማስተላለፍ እስከሆነ ምን ለማለት ፈልጌ ነው፣ ግንኙነቱ ቢኖርም ሌቭሉ ይሄ ያህል ላይሆን ይችላል፣ ግን ለእኛ እኛ እንትን እንድናምን የሚፈለገው ከፍ ያለ ግንኙነት እንዳለና አብረው እንደሚሰሩ ሊሆን ይችላል ብዬ አስባለሁ። ይሄ ማንኛውም ፖለቲካ ውስጥ ያለ የፕሮፓጋንዳም ዘመቻ ስለሚሆን ማለት ነው። እና መንግስት ሳስበው መንግስት ጦርነት ከፈለገ የፌዴራል መንግስት የኢትዮጵያ ፌዴራል መንግስት ጦርነት ከፈለገ ከትግራይም ሀይሎች ጋር ከዚህ ተቃዋሚዎች ኤርትራም ጋር ከፈለገ ይሄንን ያስጨዋል። ከኤርትራ ጋር እኮ ግንኙነት እያደረጉ ነው የሚል ይለቅ ይችላል። በዚህ ምክንያት ነው እኔ ጣልቃ የግብ ለምን ሌሎች ሀይሎች በፕሪቶሪያው ስምምነት መሰረት አለ የለም ራሱ አሁን አጠያቂ ሆኗል። ፕሪቶሪያ በፕሪቶሪያ ስምምነት መሰረት ከሌላ ቡድን ጋር ማበራችንም ይችል፣ ከጠላት ከሚባል ቡድን ጋር ማበራችንም ይችል ስለዚህ መደላድሉን እየፈጠረ ነው ወይ ጦርነት ለመክፈት በሚለው በመንግስት በኩል ያሉ። በቲፒኤልኤፍ ሳየው ደግሞ ቲፒኤልኤፎች አይ እንደ ደካማ አይደለንም፣ በጦርነት የደከመ ኃይል አይደለንም፣ ከጎናችን አለ ብለው በፊት ለፊት እንዳይወጡ የፕሪቶሪያ ስምምነት እያፈረሳችሁ ነው ሊባል ነው፣ ከሌላ ጋ እያበራችሁ ሊባል ነው። ስለዚህ ብዙም ፋይዳ በሌላቸው አክቲቪስት በምናም በኩል ግን ፒኤልኤፍ ደጋፊ ስለሚባል አይ ግንኙነት እኮ በደንብ አለ እንድንል ለሙን እንዲያድርብን ስሜቱ እንዲያድርብንም መጫወቻም ሊሆን ይችላል የሚል ሀሳብ አለኝ። እንደዛም የመሆኑ እድል ሰፊ ነው። እንግዲህ በይፋ እንግዲህ ሁለቱም የኤርትራ መንግስት ህወሓትም እንግዲህ በይፋ የጀመርነው ግንኙነት የለም የሚል ተደጋጋሚ መልሶችን ከዚህ ቀደም መስጠታቸው ይታወቃል። አሁንም ግን በርካታ ሩመሮች ናቸው የሚሰራጩት፣ በተለይም ከኤርትራና ከህወሓት ሰዎች ግንኙነት ጋር በተያያዘ እንግዲህ በቀጣይ እንግዲህ ግልጥልጡ የሚወጣ ይመስላል። የሀይል አስተላለፉ ነገር ያን እንግዲህ በስፋት መሬት የረገጡ መረጃዎችና ማስረጃዎችን ይዘን ልንወያይባቸው እንችላለን። እንግዲህ የአርቪን ማሲንጋር ጋር ቆይታ የትግራይን ቆይታ አስመልክተን እንግዲህ የትግራይ ነባራዊ ሁኔታ የሀይል አሰላለፎችን ቃኝተናል። የዛሬ ሙዜ ላይ እንቋጫለን። የተወደዳችሁ የአንዳፍታ ቤተሰቦች፣ እንግዲህ የዛሬው አንዳፍታ ትንታኔ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እጅግ አርገና አመሰግናለን። መልካም ቆይታ